አርቲስት አዚዛ አህመድ እዩኝ እዩኝ አትልም፣ እርጋታዋ ልዩ ነው። ለሙያዋ ያላት ፍቅርና ክብር ይደነቃል። ተናፋቂ ናት። ወደ ቡቡ ናት። ሀገሯን እያሰበች ታለቅሳለች። እውቅናዋ ከመጣ በኋላ ለማመን የሚከብዱ እውነት የማይመስሉ እጅግ አስቸጋሪ የህይወት ፈተናዎች ተደራርበውባታል። መኪናዎቿን የሚያሸጡ የተቀጣጠለውን ቢዝነሷን የሚያቋርጡ ከባድ ችግሮች ገጥመዋት ያውቃሉ። ለብቻዋ ስቅስቅ ብላ ያለቀሰችባቸው ምሽቶች ብዙ ናቸው። እነዚህ ሁሉ ፈተናዎች እንዴት ሊፈጠሩ ቻሉ? በዚህ መሰናዶ እንመለከታቸዋለን። ከባለቤቷ ጋር ልዩ የፍቅር ጊዜያትን አሳልፈዋል። አስደናቂ ሰርፕራይዞች ተለዋውጠዋል። የትዳር ህይወታቸው ሚስጥሮች ብዙ ናቸው። እነዚህ ሚስጥሮች ምን ይሆኑ? እንዳሰሳቸዋለን። አዚዛ ከወላጅ አባቷ ጋር በተፈጠረው ችግር ከ18 ዓመታት በላይ ተደዋውለው ፊት ለፊት ተያይተው አያውቁም። ለምን ይሆን እንነግራችኋለን። በአንድ ወቅት የገጠማት ገጠመኝ ደግሞ አስገራሚ ነው። ሴተኛ አዳሪ መስያቸው ጠይቀውኝ ያውቃሉ ትላለች። ይህ ገጠመኝ እንዴት ተፈጠረ? ሁሉንም በዛሬ መሰናዶዎች በዝርዝር እንመለከታለን። ሰላም ጤና ይስጥልን፣ የጎራ ስቱዲዮ ተከታታዮች እንደምን ቆያችሁ? ጎራ ስቱዲዮ አዲስ፣ ወቅታዊና ማህበራዊ ጉዳዮችን ወደ እናንተ በማድረስ የሚታወቅ ሚዲያችን ነው። ቪዲዮውን ላይክ፣ ሼር እያደረጋችሁ ሰብስክራይብ እያላደረጋችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ መሰናዶ እንለፍ። አርቲስት አዚዛ አህመድ ከአባቷ ከአቶ አህመድ ይማ ነውና ከእናቷ ከወይዘሮ ፀሐይ አባይ ነው የተወለደችው። በወቅቱ በስራ ምክንያት ወደ ተለያዩ የሀገሪቱ አቅጣጫዎች ሲዘዋወሩ የነበሩት እናትና አባቷ መዳረሻቸውን ጅማ ከተማ ሆነ፣ ይችን ውድ ልጃቸውን በዚያች በፍቅር ከተማ ለመውለድ ቻሉ። አዚዛ ከእናትና አባቷ ጋር ጠንከር ያለ ግንኙነት የነበራት በፍቅርና በእንክብካቤ ያደገች ነበረች። ከአባቷ ጋር ደግሞ ዛሬ ላይ ለመገናኘትና ዓይን ለዓይን ለመተያየት እንኳን የማያስችል ከባድ ችግር ተፈጥሮ ተራርቀው ቢኖሩም ያኔ እንቦቅቅላ ልጅ እያለች ግን እንደ አባት እያቀፉ እየሳሙ እያጫወቱ የሚንከባከቧት አባት ሆነውላት የማይረሱ የልጅነት ጊዜያትን ስለማሳለፏ ታብራራለች። ዛሬ ታዲያ በማህላቸው የገባው ነገር ምንድን ነው? ወደኋላ እንነግራችኋለን። አዚዛ ከዕለታት በአንዱ ቀን ቃል ኪዳን መጽሔት ውስጥ ለስራ ትሄዳለች። እዚያ ውስጥ ከሚሰራ ወጣት ጋር በአጋጣሚ ተዋወቀች። ወጣቱ ጋር መግባባታቸው እያደገ መጣ። ወዳጆች ሆኑ። የሚጠያየቁ ሐሳቦችን የሚለዋወጡ ጓደኛሞች ለመሆን ቻሉ። በዚህ መሃል ወጣቱ ጓደኛዋ ወደ አሜሪካ ሀገር አቀና፣ ኑሮውንም በዚያ አደረገ። በዚህም የተነሳ እንደ ቀድሞ ለመገናኘትና ለመጠያየቅ አልቻሉም፣ ተራራቁ። ከዓመታት በኋላ በመሃል ወደ ሀገሩ ሲመለስ የሁለቱም የጋራ ጓደኞች እንዲገናኙ አደረጓቸው። እነሱም አጋጣሚውን ተጠቅመው ወዳጅነታቸውን እንደገና ማደስ ጀመሩ። ከቀድሞ በበለጠ ተቀራረቡ። ነገሩ ግን በዚሁ ብቻ የተቆጠባ አልሆነም። ይልቁንም ወደ ፍቅር ግንኙነት አደገ እንጂ። ኑሮውን አሜሪካ ያደረገው ፍቅረኛዋ ሀገር ቤት እየተመላለሰ ጥሩ ጊዜያትን ያሳልፉ ነበር። አንድ ቀን ወደ አዲስ አበባ መጣ። ይችን ተወዳጅ ፍቅሩን ሆዴን ታምም ያለውና ያለሁና በቶሎ ነው ይልኝ ብሎ በካፒታል ሆቴል ውስጥ እንዲገናኙ ይጠራታል። እሷም ምን አጋጠመው ብላ ስትከንፍ ትደርሳለች። እንዳገኘችው ወደ መታጠቢያ ክፍል ልግባ ብሎ ተለይቷ ትሄዳል። ከሄደበት ሲመለስ አስተናጋጆች ኬክና ሌሎች የተዘጋጁ ነገሮችን ይዘው ብቅ አሉ። እሷም የሚከበር የልደት ፕሮግራም ይኖራል ብላ አሰበች። ነገሩ ግን ሌላ ነው። የብዙ ዓመታት ጓደኛዋ የሚወዳት ፍቅሯ ታገቢኛለሽ ወይ የሚል ጥያቄውን ለማቅረብ ከጉልበቱ ሸብረክ ብሎ ተንበረከከ። አዚዛም በደስታ ጮቤ ረገጠች። ሆዴንታ መም ያለሁ ብሎ የጠራት እውነት ሆኖ ሳይሆን እሷን ሰርፕራይዝ ለማድረግ ብሎ የፈጠረው መላ ነበር። እየቆዩ ወደ ጋብቻቸው መስመር መጡ፣ ልጆች ወለዱ። ቀድመው የተወለዱት ሁለቱ ልጆቻቸው ከአባታቸው ጋር በአሜሪካ ማደግ ጀመሩ። እሷም ለስራዋ እንዲመች በሚል እየተመላለሰች ቀጠለች። በኋላ ግን ተጠቃላ ወደ ባሏና ልጆቿ መራች። ቆይተው ሶስተኛውን ልጃቸውን ለመውለድ ችለዋል። የመጀመሪያ ልጃቸው ስሟ ማራማዊት ሲሆን በቅርቡ የአስራ ሁለተኛ ክፍል ትምህርቷን ጨርሳ ተመርቃለች። በቤት ስሟ ታኒ ተብላ ትጠራለች። ሚካኤላ ደግሞ ሁለተኛ ልጃቸው ናት። ኢትዮጵያ ውስጥ ተወልዳ አሜሪካ ያደገች ሲሆን አሁን ሰባት ዓመቷ ነው። የአንደኛ ክፍል ተማሪም ሆናለች እናቷ ጣፋጭ ብላ ትጠራታለች። ሶስተኛውና ትንሹ ልጃቸው ደግሞ ባህራን የሚል መጠሪያ ያለው ሲሆን ገና ሶስት ዓመት እንኳን ያልሞላው እንቦቀቅላ ታዳጊ ቢሆንም ከኢትዮጵያ ለሚመጡ ቤተሰቦች የእናቴ አባቱን ጓደኞች እና ሌሎች ሰዎች ሁሉ የሚወድና ከፍተኛ ፍቅር ያለው በመሆኑ በቤት ውስጥ ፍቅር ብለው ይጠሩታል። ትልቋ ልጃቸው እናቷ ጋር እየሰራችበት በጭስ ተደብቄ የተሰኘውን የፍጹም አስፋውን ፊልም ጨምሮ ከአምስት በላይ ፊልሞች ላይ ተውናለች። ዝነኛዋ አዚዛ ትዳሯን ከመመስረቷ በፊት ግን ሕይወቷ ውስጥ ለማመን የሚከብዱ ውስብስብና ምስቅልቅል እንዲሁም እጅግ ከባድ ውጣ ወረዶችን አሳልፋለች። ምንድን ናቸው? ከዚህ ቀጥለን እንጠቁማችኋለን። በርካታ ፊልሞችና ቲያትሮች ላይ በድንቅ የትወና ብቃቷ ተወዳጅነትን ያተረፈችው አርቲስት አዚዛ አህመድ ከተመልካች ጋር ለመጀመሪያ ጊዜ የተዋወቀችበት የመጀመሪያ ስራዋ በቴድሮስ ተሾመ የተዘጋጀው ፍቅር ሲፈርድ የተሰኘው ፊልም ነበር። በወቅቱ ልጅ የነበረችው አዚዛ እንደ ጀማሪነቷ በቂ ነው ተብሎ የታሰበ ክፍያ ተከፍሏት ለመስራት ችላለች። በዚሁ የተከፈተላት የስራ አጋጣሚ የጂኤም ፈርኒቸር ማስታወቂያ እንድትሰራ አስቻላት። የትወና ብቃቷን የተመለከቱ ሰዎች ለኪነ ጥበቡ የቀረበ ትምህርት እንዳጠናች ሊገምቱ ይችላሉ። እሷ ግን ትወናን ከተፈጥሮ ስጦታና ከፍላጎት ጋር አጣምራ አሳደገችው እንጂ ወደ ቲያትር ወይም ወደ ፊልም የቀረበ ነገር አላጠናችም። ይልቁንም በዩኒቨርሲቲ ለአምስት አመታት ባሳለፈቻቸው ጊዜያት ኮንስትራክሽን ቴክኖሎጂ ማኔጅመንት የተባለ የኢንጂነሪንግ ዘርፍ ነው ያጠናቸው። በዚህ ሙያ ውስጥ ለተወሰኑ ጊዜያት ያክልም ሰርታለች። እንዲህ ራሷን እያበቃች ልዩ ልዩ የፊልም ስራዎችን እየሰራች በበርካታ አድናቂዎቿ ዘንድ ለመታወቅ ቻለች። ከፊልም ስራዋ ጎን ለጎን የራሷን መኪኖች ገስት ሐውሶችና ሌሎች የቢዝነስ ስራዎችን ማቀላጠፉንም ተያያዘችው። ያኔ ታዲያ በህይወቷ ከባድ የምትለው ጊዜ እንደሚከሰት አልጠረጠረችም ነበር። በወቅቱ ሙሉ ወጪውን ሸፍና ለተመልካች ለማቅረብ የምታስበው ፊልም ነበራት። ፊልሙ ጢባጢቤ የሚል ስያሜ የያዘ ሲሆን በርካታ ተዋናዮችና ባለሙያዎች ያሳተፈ በመሆኑ ከፍተኛ በጀት የሚጠይቃት ነበር። አስፈላጊ የተባለውን በጀት አዘጋጀች። የፊልሙ ቀረጻም ተጀመረ። በኋላ ግን ከታሰበውና ከታቀደው በበለጠ መልኩ ገንዘብ የሚወስድ ሆኖ ተገኘ። ተጨማሪውን ገንዘብ ለመሸፈን ፊልሙ ፊልሙ ከተመልካች የሚያስገባውን ገንዘብ ይከፍላል ብላ በማሰብ ከሰዎች መበደር ጀመረች። ብቻ እንደምንም ፊልሙ አለቀ። ወደ ሲኒማ ቤቶችም ለእይታ ተላከ። ያኔ ነበር አስቸጋሪው ነገር የተፈጠረው። ከዚያ በፊት በአማርኛ ፊልሞች የተለመደው የኮሜዲ ይዘት አሰራር ጢባጢቤ ፊልም ይዞት ከመጣው ይዘት አንጻር ገበያውን ሰብሮ መውጣት ሳይችል ቀረ። የታሰበውንም ገንዘብ ሳያመጣ በኪሳራ ተጠናቀቀ። የተበደረችውን ገንዘብ ለመክፈል ስትል መኪኖቿን ሸጠች፣ የገጽታው ስራዋንና ሌሎች የቢዝነስ እንቅስቃሴዎቿን ሁሉ አቆመች። የምትኖርበትን ዘመናዊ መኖሪያ ቤት ለቀቀች። ወደ ጓደኞቿ ቤት የሄደችው አዚዛ የቤት ዕቃዎቿን ሰብስባ ሸራ ልብሳ በረንዳ ላይ እንድታኖር ተገደደች። በዚያ ጊዜ ከምትኖርበት የጓደኞቿ ቤት ከወጣች ለምሳ ገንዘብ ስላልነበራት ምግብ ላለመብላት ስትል ቤተ ክርስቲያን ውስጥ ተቀምጣ ሰዓቱን ትገፋ ነበር። ረጃጅም መንገዶችን በእግር ለመሄድ ትገደድ ነበር። እንደ ማንኛውም ሰው የታክሲ ሰልፍና ወረፋ ትጠብቅ ነበር ብቻ ሕይወቷ የተመሰቃቀለ ደረጃ ላይ ደርሶም ነበር። በዚህ ጭንቀት ውስጥ ሳለች ከዓመታት በፊት የመጀመሪያ ፊልሟን በሰራችበት ሰዓት የማስታወቂያ ስራ ያሰራት ጄም ፈርኒቸር አሁንም በድጋሚ ማስታወቂያ ላይ ያሰራት እንደሚፈልግ አሳወቃት። ማስታወቂያውንም በሚገባ ሰራች። በዚያ ክፍያ የነበረባትን ዕዳ ሁሉ ለመክፈል ቻለች። ቀስ በቀስ እያንሰራራች ከወደቀችበት ተነስታ ወደ መልካም ሕይወት መመለስም ጀመረች። ዛሬ ታዲያ ያ ሁሉ መከራ አልፎ ከባለቤቷ ጋር ትዳር መስርታ የሶስት ልጆች እናት ሆና በአሜሪካ ሀገር የተሻለ አኗኗር እየኖረች ትገኛለች። በዚህ መሀል ግን ደስታዋን የሚያጎድል አንድ ከባድ ችግር አለባት። ከምትወደው አባቷ ጋር መገናኘት፣ መጠያየቅ፣ እንዲሁም መደዋወል የማትችልበት አሳዛኝ ታሪክ ነው። እናቷ ክርስቲያን፣ አባቷ ደግሞ ሙስሊም ሆነው ነበር። ቀደም ባለው ጊዜ ተገናኝተው እሷን የወለዱት ያኔ ታዲያ ከእስልምናውም ከክርስትናውም ሃይማኖት እያለች በሁለቱም በኩል በዓላትን እያከበረች አደገች። በኋላ ወላጆቿ ባለመስማማት ተለያዩ። እሷም ከእናቷ ጋር መኖር ጀመረች። በወቅቱ ብዙ ነገሯ የእናቷን ነገር እንድትወስድ አደረጋት። አባቷ ደግሞ ይጠብቁት እንደነበረው የእሳቸውን እምነት እንድትወርስ ፍላጎት ቢኖራቸውም ነገሩ ሊሳካ አልቻለም። ከዚያ ጊዜ ጀምሮ ተለያይተው ቀሩ። ተገናኝተውም ተደዋውለውም አያውቁም። ነገሩን ለማስተካከል ብዙ ሞክር ያለው የምትለው አዚዛ ሁኔታው ባለመሳካቱ ዛሬ ድረስ እሱን ስታስታውስ እያለቀሰች ታወራለች። አዚዛ ወደ አሜሪካ ከማቅናቷ በፊት ባህልና ማህበራዊ ኑሮ ላይ የሚያጠነጥን ዳንኪራ የተሰኘ የቲቪ ፕሮግራም ታዘጋጅ ነበር። የተለያዩ ፊልሞችን በምትሰራበት ጊዜ ደግሞ ልዩ ልዩ ገጠመኞች ያጋጥሟት ነበር ሴተኛ ዳሪ መስያቸው ጠይቀውኝ ያውቃሉ ስትልም ትናገራለች። በወቅቱ የሴተኛ ዳሪዎች ታሪክ ላይ የሚያጠነጥን ፊልም ለመስራት የታጨችው አዚዛ የቀረጻው ሰሞን ስለ ገጸ ባህርያቱ ጥናቶችን በሚያደርጉበት ጊዜ መንገድ ዳር ቆማ የሚመለከቷት ሰዎች ሴተኛ ዳሪ መስላቸው አብራቸው እንድትሄድ ይጠይቋት እንደነበር ትናገራለች። ተወዳጇ አዚዛ አህመድ ለሃይማኖቷ ቀና አመለካከት ያላት ሲሆን ለድንግል ማርያም ያላት ፍቅር ደግሞ የተለየ እንደሆነ ትናገራለች። በስጦታ የተበረከተላትን የእመቤታችን የቅድስት ድንግል ማርያም ስዕል ለ18 ዓመታት ሙሉ በሄደችበት ሁሉ ይዛ ትዞራለች። ቤት ስትቀይር አብራ ይዛ ትጓዛለች። የሷ ስዕል ለእኔ ትርጉም አለው ስትልም ትናገራለች። ባለቤቷም እንዲሁ ያደገበትን ጎላ ሚካኤል የሚያስታውሰውን ለህይወቴ ጠባቂ እንዲሆን ተሰጥቶኛል ብሎ የሚያምነውን ቅዱስ ሚካኤልን በማሰብ በቤታቸው የመልአኩ ቅዱስ ስዕል አስቀምጦ ይኖራል። አዚዛ እናቶች ጋር ተግባቢ ናት። እውቅናዋ የምትፈልገውን ለማድረግ አያግዳትም። ጉሊት ውስጥ ገብታ መግዛት ትወዳለች። በዚህም ደስ ይለኛል ትላለች። በቲያትርና በፊልም ድንቅ የትወና ብቃቷን በማሳየት ተወዳጅነትን እያተረፈች ናት። ከሁለቱ የትወና መግለጫ መንገዶች የትኛውን ትመርጫለች ተብላ ስትጠየቅ፣ ሁለቱን ለማወዳደር ትቸገራለች። ሁለገብ አርቲስት የድንቅ ትወና ባለቤት ፕሮዲውሰር፣ ኢንጂነር፣ የልጆች እናት አዚዛ አህመድ የዛሬ መሰናዷችን ይህን ይመስላል። በጎራ ስቱዲዮ አዳዲስ ወቅታዊና ማህበራዊ ጉዳዮችን ወደናንተ እናደርሳለን። ጉዳዮቹ በፍጥነት እንዲደርሷችሁ የምንለቃቸው ቪዲዮዎችን ላይክ፣ ሼር፣ ቻናላችንን ደግሞ ሰብስክራይብ እንድታደርጉ እንጠይቃለን። ለዛሬ በዚህ አበቃን ሰላም።